ሱረቱ ሶፍ መደንያ ወአያትዋ አርባ አሽራ። ይህቺ ምዕራፍ መዲና ባዕደል ህጅራ የወረደች ስትሆን ሆን አስራ አራት አንቀጾችን ያካተተች ነው። የመዲና ሱራዎች እንደተለመደው በአህካም ማለትም በህግና በድንጋጌ በደንቦች ዙሪያ ነው የሚያተክሩ። እሳም እንግዲህ በነዚሁ ነጥቦች ላይ ነው የምታጠነጥነው ማለት ነው። በተለይም ስለ ጅሃድና እና እሱ ጋር የተያዙ ሁኔታዎችን ለየት ባለመልኩ መልኩ ታተኩርባቸዋል። ሰባሐሊላህ ማ ፊ ሰማዋት ወማ ፊ ልአርድ፣ በሰማያትና በምድር ውስጥ ያሉ ፍጥረታቶች አላህን አጠሩ በል ይላል። አላ ስብሓና ወተዓላ ወሆ ልአዚዙ፣ አላህ ማለትም አሸናፊ ከሀያላን ሁሉ የላቀ ማንም የማይረታው አሸናፊና አልሐኪም በአሰራሩም ደግሞ ጥበበኛ የሆነ ጌታ ነው ባላቸው ይላል። እንግዲህ በሰማያት እና በምድር ያሉ ፍጥረታቶች አላህን አጠሩ ማለት ምንድን ነው? በቀጥታ አቅል ያላቸው እንደ ሰው እንደ መላይካ እንደ ጅን ያሉት በቃል ራሱ ያወድስታል ማለት ነው። ሌሎቹ ደግሞ ሐይዋናት እንስሳት፣ ነፍሳት፣ የማዳት እጽዋትና ጉዕዝ ነገሮች ሳይቀሩ ባፈጣጠራቸው በይዘታቸው ፈጣሪያቸው መሆኑን ይጠቁማሉ። እንደሱ አይነት ፈጣሪና ባለቤት የሌለ መሆኑን በይዘታቸው ያረጋግጣሉ ማለት ነው እና ወኢን ሚን ሸይኢን ኢላ ዩሰብቢሑ ቢሐምዲህ ወላኪን ላ ተፍቀሁነ ተስቢሐሁም። ማንኛውም ነገር አላህን በማወደስ ጋር ያጠሩታል። ግን እናንተ እንዴት እንደሚያወድሱትና እንደሚዘክሩት፣ እንደሚቀድሱት አታውቁም እንጂ እንዳለው ሁሉ ሁሉም ፍጥረታት በቀጥታም ሆነ በተዘዋሪ አላህን የሚያወድስ መሆኑን ይገልጻል ማለት ነው። አላህ ደግሞ ሱብሓነሁ ወተዓላ ማንም ማንንም ሀያል ነኝ የማይረታው እንደገና ደግሞ ምንም አይነት ስህተት የማያጋጥመው ፍጹም አሸናፊና ጥበበኛ ነው በማለት አስተዋውቀኝ ይላቸው አለ። ነብዩ ዐለይሂ ሰላቱ ወሰላም ያ አዩሃ አለዚነ አመኑ ከዛ በመቀጠል እናንተ በእኔ ጌትነትና በመኖሬ በመብት በብቸኝነት እና በማንነት ያመናችሁ ወገኖች ሆይ ሊመተቁሉነ ማላ ተፋሉ የማትሰሩትን ነገር ለምን ትናገራላችሁ? ባላቸው። ሆይ እንግዲህ ሙእሚን ከሆናችሁ ሙእሚን የሆነ ሰው ተግባሩና ቃሉ የተስማማ እና የተጣጣመ መሆን ሲገባው በቃላችሁ የምትናገሩትና በተግባር የምትገልጹት ነገር እንደ ለምን ወድና ጀርባ ይሆናል። ይሄ መሆን የለበትም። ባላቸው ከቡረ መቅተን እንደላ በአላህ ዘንድ ከጥሉነት በጣም የከበደ ነው። አንተ ቁሉ ማላ ተፍአሉን የማትሰሩትን ነገር መናገራችሁ። እንግዲህ አላህ ዘንድ ከሚጠሉት ሁሉ ነገር በከፍተኛ ደረጃ የሚያስጠላ ነገር ካለ ሰው የማይሰራውን ነገር መናገሩ ነው፣ ተናቁት ማለት ነው። እና ይሄ ሰበቡ ሰሃቦች መጀመሪያ ጂሃድ ከመፈቀዱ በፊት ጂሃድ አላህ በፈቀደልን እንዋጋ ነበረ እያሉ የጂሃድ ጥያቄ የደጋግሞ ያነሱ ነበር፣ ለነብዩ ፍቃድ እንዲቀበሉላቸው ማለት ነው። እንደገና ጂሃዱ በሚፈቀድበት ጊዜ ወደኋላ የዳዱና የፈሩ አሉ። ለማ ኩቲበ ዐለይሂሙል ቂታል፣ እንደውም በዚህ ቁጥራችንና አቅማችን እኛ ስንቱን ነው የምንቋቋመው? ለምን በአሁኑ አቅማችን ጂሃድ አዘዝከን ብለውም እንደገና ያማለሱ አሉባቸው ማለት ነው ስለዚህ መጀመሪያውኑ ሳይሆንላችሁ ደርሰና ሊፈቀድልን እያላችሁ ወተወታችሁ አሁን ደግሞ በሚፈቀድበት ጊዜ እንደገና ወደ ኋላ ትንሸራትታላችሁ ይህ መሆን የለበትም ተናቁት ለምን ሆናችሁ ባላቸው ነው የሚለው ወይም አንዳንዶቹ ያለ ስማቸው ስም ለማብቀል ይሞክሩ ነበረ ሙናፊቆቹ እነዛ አስመሳዎቹ ያልገደሉትን ገለናል፣ ጀብዱ ያልሰራነውን ያልሰሩትን ሰርተናል፣ ያልመጸወቱትን መጽውተናል እያሉ በውሸት ግን የክብርና ግርማ ለማግኘት የሚጥሩ ነበሩና ለምንድን ነው እንደዚህ የምታደርጉት ይላል። ወይም አላህ ስብሃነሁ ወተዓላ ወደሱ የሚያቃርብ መልካም ስራ ከሁሉም ስራ የበለጠ ምንኛው እንደሆነ ቢነግረን ኑሮ ያንን ነገር እኛ እንሰራ ነበር እያሉ ይደነፉ ነበረ። እንግዲሁማ ይሄንን የምታደርጉ ከሆናችሁ ኢነላሀ ዩሒቡ ለዚነ ዩቃቲሉነ ፊ ሰቢሊሂ ሶፋ። አላህ ከሚወደው ነገር በጣም ዋነኛው በእሱ መንገድ ላይ ሰልፋቸውን አስተካክለው ለጥላት ሳይበገሩ ጎን ለጎን ተማምነው እና ተያይዘው የሚታገሉትን ሰዎች ነው የሚወደው። ጅሃድ እንወዳለው ይበላቸዋል። ከአነሁም ቡንያኑን መርሱስ ልክ በመሐንዲስ የታነጸ ህንፃ ወይም ግንብ መስለው ወደፊትና ወደኋላ ወደኋላ ሳይቀዳደሙ ሻሚያ እጅ ለጅና ጎን ለጎን ተጣምረው በግንብ መልክ ጥላትን ሳይፈሩ የሚጋፈጡ የሆኑትን ጀግኖች ተግባር ነው የምወደውና ይህንን እንግዲህ ቢነግረን ኑሮ እሱ የሚወደውን እናደርጋለን እስካላችሁ ድረስ ይህን ስነግራችሁ በተግባር መግለጥ አለባችሁ እንጂ እንደገና መፍራትና መዳዳት አይገባችሁም። እና ይደርስም መስራት እንደሚባለው ትናንትና ሳይፈቀድ ይሄ ቢፈቀድ ኑሮ ጥሩ ቆያቸው። አሁን ደግሞ እንደገና ሲፈቀድ ወደ ኋላ ማሸፍሸፍ ይሄ አግባብ አይደለም። አላህ ከሚጠላው ነገር ሁሉ የሚጠላው የሚናገሩትን ከተግባር ጋር የሚጣረር በሆነ ጊዜ ነውና፣ ለምንድን ነው እንደዚህ የምትሆኑት በማለት ወቀሳቸው፣ ደካማ ጎናቸውን አርቆ አቋማቸውን እንዲያስተካክሉ አደረገ ማለት ነው። ወኢዝ ቃለ ሙሳ ሊቀውሚህ እስኩርለማ ረሱለና። ኢዝ ቃለ ነቢዩላህ ሙሳ ብኑ ዓምራን ሊቀውሚህ በኒ እስራኤል ለእስራኤሎች የነቢዩላህ ሙሳ ያላቸውን ነገር አስታውስ ይላል፣ ወይም አውሳላቸው። ምናሉ ነቢዩላህ ሙሳ በወቅቱ ያውቀው፣ እናንተ ወገኖች እስራኤላውያን ሆይ አሉ። ሊመቱ ዙነኒ ለምንድነው ሆን እንደዚህ ስቃይ ወቀት አለሙና እኒ ረሱሉላህ ኢለይኩም እናንተ ከልባችሁ አላህ ስብሐነሁ ወተዓላ ወደ እናንተ የላከኝ አላህ መልክተኛ መሆኔን ያወቃችሁ እንደማታውቁ ሆናችሁ፣ እኔም በሆነ ባልሆነ ነገር የምታበሳጩኝና የምታሰቃዩኝ ለምንድን ነው ብለው የጠየቁ መሆናቸውን አውሳላቸው ይላል። ከለማ ዛሁ እና እነዚህ እስራኤላውያን እውነቱን እያወቁት እንደገና የአላህን ረሱል ከሊሙላህ ሙሳን እንደዚህ በማናደድ እና በማበሳጨት ተግባራቸውን እየቀጠሉ ሁዲያው ጥሜት ውስጥ ሲገቡ ጊዜ አዛቅ ላሁ ቁሉበሁም ዛቁ አኒል ሐቅ ማለት ነው። ሐቁን ትተው ሲያጋድሉ ጊዜ ወደ ባጢል አላህ ደግሞ ከሂዳያ መንገዲ አስገለላቸው ማለት ነው። እንግዲህ በዚህ በትንንሽ ነገር፣ ሌላው ነገር ቀርቶ በግል በጤንነታቸው እንኳን ሳይቀር ስነመግባራቸው ብልቹ ብልሹ ጤንነታቸው የተጓደለ መሆኑን ለማሳየት ይሞክሩ ነበር። ይህንን እንግዲህ ባደረጉ ጊዜ አላህ ደግሞ ሱብሓነሁ ወተዓላ የበለጠ እየተቆጣና እየጠላቸው ሄደና ከሂዳያ አራቃቸው። አሁን ታዲያ እኔን እንደዚህ ያለ ስም የሱን ብትሰጡኝ እንደነዛ ትሆናላችሁ እንጂ እኔ የምጎዳ አይደለሁም ብለህ ይህን ታሪክ ጠቅስህ ንገራቸው ነው የሚለው ወይም ቃለ ኢሳ ኢብኑ መርየም ያ በኒ እስራኤል ኢኒ ረሱሉላህ ኢለይኩም። አሁንም በተመሳሳይ መልኩ ነብዩላህ ኢሳ ደግሞ በተራቸው ሲመጡ እነዚሁ እስራኤሎች የተለመደውን ተቃውሟቸውንና ጥቃታቸውን በሳቸውም ላይ ቀጥለውበታል ማለት ነው። እና አንድ ጊዜም ያው አንተ ትክክለኛ ነህ ብለህ የተቀበለ የተቀበሉበት ጊዜ የለም ትልቆቹን እንኳን ሳይቀር ማለት ነው። እነዚህ ኡሉል አዝሞች ናቸው። እና እሳቸውም ሲመጡ ደሞ አንተ ብሎ ነብይ ተይታ ባክ መጣ ምናምን እያሉ ነው ያዋረዷቸው። የዛ ጊዜ ኢሳ ምን አሉ? እናንተ እስራኤላውያን ሆያ እንደ ሙሳ ግን ያቀውሚ አላሉ። አባት ስለሌላቸው ከውጣቸው ቀውም ማለት ያው በአባት በኩል ያለው ወገን ስለነበረ እሳቸው ያቀውሚ ያላሉ። እናንተ እስራኤላውያን ሆይ ኢንኒ ረሱሉላሂ ኢለይኩም እኔ ከነ ከአላህ ወደ እናንተ የተላኩኝ መልእክተኛ ነኝ። ሙሰዲቅ ሊማ በይነ ከበፊት ያለፈው ተውራትን ትንቢ የማረጋግጥ ነኝ። በተግባር ተውራት ወደፊት ነብይ ይመጣል ብሎ ተናግሮ ስለነበረ ያ ተውራት የነገረልኝ እኔ ነኝ በማለት ራሳቸውን አስተዋወቁ ማለት ነው። ወይም ተውራት ከኔ በፊት ለነብዩላህ ሙሳ ለህዝቦች መመሪያ እንዲሆን ያወረደው መሆኑን እንዲመሰክርና እንዲያረጋግጥ የላከኝ ነኝ ብለው ተናገሩ። ወሙበሽረን ቢረሱሊን የእቲ ሚንባዲ እስሙሁ አህመድ እንደገና ደግሞ የቀደመኝን ነብይ ብቻ ማረጋገጥ ሳይሆን ከኔ ቀጥሮ የሚመጣውንም ተረኛ የማበስር ሁኜ ነው የመጣሁላችሁ። ከነ መታወቂያ ስሙም አህመድ የሚባለው ከኔ በኋላ ቀጥሮ ይመጣል ያለመሆኑን አስታውሳቸው ይላል። እንግዲህ ነቢዩላሂ ኢሳ አለይሂ ሰላም ከተውራትም በነቢዩላ ሙሳ የተላከ መሆኑንና ከዛ ቀጥሎ የሚመጣውን ሰውዬ እንደተነበየና የትንቢቱ ባለቤት ታቸው እንደሆኑ ገልጸው ደግሞ እንደገና ቀጥሎ የሚመጣውን ተረኛ ጠቁመው ነው የሄዱት ማለት ነው። ይህ እንግዲህ እንግዲህ ግልጽ ያለ ነገር ነው። እንደዚህ ብለው ነግረዋቸው ነበረ፣ ለእስራኤሎቹ ፈለማ ጃአሁም ቢልበይናት፣ ይህንም የተናገረውን ነገር የሚያረጋግጥበት መረጃ ሲያመጣላቸው ጊዜ ቃሉ ሃዛ ሲህሩን ሙቢን፣ ያንም የመጣውን የእንጅልን ጥቅስ መረጃ ይህ ግልጽ የሆነ ሟርት ነው፣ ማጭበርበሪያ ዘዴ ነው እንጂ እሱ እንዳለው ነብይ ሆኖ ወይም ወሕይ ወርዶለት አይደለም፣ በማለት አሁንም ያኑ ዘይራቸውን ቀጠሉበትና ለዛው ለጥፋትና ለውርደታቸው ተጋለጡ ደግሞ ማለት ነው። እና እንግዲህ እነዚህ ሁለት የእስራኤል ነብያቶች በጣም ዝነኛ ከሚባሉት ኡሉል ዐዝሞች ናቸው። እነዚህን እንኳን በአክብሮት አልተቀበሏቸውም፣ እንኳን ሌሎቹን እና ሁሉም ነቢይ በየተራው ሲመጣ እንግዲህ ያለፈውን ነቢይ እየመሰከረለት ትክክለኛ ነበር እያለ የሚቀጥለውን ተረኛ ደግሞ ይመጣል እያለ ነው የሄደው ማለት ነው። ይሄ እንደ ተመሰለት እየተያያዘ እና እየተደገፈ ከመሆኑን ጋራ ግን ሙጅሪሞችና ኡሳዋት ሐቅን ለመቀበል አልቻሉም። በየፊት ነው ማለት ومن እንግዲህ በዚች ምድር ላይ ብዙ ጥፋተኞችና በደለኞች ይኖራሉ። ግን የበደሉ አይነት ይበላለጣል ማለት ነው። ከጥፋተኞች ሁሉ ይበልጥ፣ ከበዳዮች ሁሉ ይበልጥ በዳይና ግፈኛ ማን ነው ከተባለ በአላህ በፋሪቁ ላይ ውሸት የቀጠፈው ሰው አንደኛ ደረጃን ይይዛል። ሌሎቹ ወንጀለኞች ከዛ በኋላ ስራ ቀደም ተከተላቸውን ይዘው ይሄዳሉ ማለት ነው። ከዛ ሊሙ ሁሉ እንግዲህ የሚበልጠው በአላህ ስም የሚዋሽ ሰው ነው ማለት ነው። ወሆ ይዳ ኢለልእስላም ያውም ደግሞ ወደ ዲነል ኢስላም እየተጠራና እየተጋበዘ አላህ ስብሐነ ወተዓላ ነብይ ልኮና ኪታብ አውርዶ ወደ ፍቃዱ እየጠራውና እየጋበዘው እንደገና ያንኑ ተጣሪውን ዙሮ አንተ የአላህ መለክተኛ አይደለህም፣ የምታነበው የአላህ ቃል አይደለም ብሎ የሚያስተባብር ሰው ካለ ከዚህ ሰው የበለጠ በደለኛና ግፈኛ አይኖርም ማለት ነው። እና እንግዲህ የሁዶችን ነው እንደዚህ የሚላቸው እንደገና እነሱን የተከተሉትን ሁሉ በሙሉ ወላህ ላያዲል ቆውም አዛሊሚን እንዲህ አይነቶችን እና በደለኞችና ግፈኞች ሰዎች አላህ ወደ ቀናውና ወደ ትክክለኛው መንገድ አይመራቸውም፣ በለ ይላል። እና እንግዲህ ምንድነው አላህ ስብሃነሁ ወተዓላ ዛሊሞች ብዙ ዛሊሞች አሉት በዚህ ምድር ላይ ግን የዙልም አይነታቸው ይበላለጣል ማለት ነው። አንደኛ ቁንጮ የሆነ ዛሊም ማለት ምንድነው በአላህ ላይ የሚዋሽ ማለት አላህ ያለውን፣ አላለም፣ ያዘዘውን፣ አላዘዘም፣ የፈቀደውን፣ አልፈቀደም፣ የከለከለውን፣ አልከለከለም የሚሉ ወይም ደግሞ አላህ የላከውን መልእክተኛ አላከም የሚሉ ሰዎች፣ እነዚህ እንግዲህ በኻሪቅና በመክሉቅ መካከል ጣልቃ ገብተው የሚዘባርቁ በመሆናቸው ከዛሊሙ ሁሉ የበለጡ ግፈኞች ናቸው። እንደገና ደግሞ ወደ እስልምና እየተጠሩ ማለት እንዲሁ ዝም ዝም ብሎ ባጋጣሚ እንኳ ቢሉ ምንም አልነበረም። አላህ ራሱ ቀናውንና ትክክለኛውን መንገድ መብራት ተጥቷቸው ቁልጭ ያለውን እስልምና እነሆ በዚህ ተመሩ እያላቸው ያንን በመቀበል በመቀበልና በመከተል ፈንታ እንደገና እነሱ ውሸት ነው ብለው ያ አላህን ቃል ሸምጥጠው የሚክዱ የሚያስተባብሉ ሰዎች እነዚህ ዛሊሞች ናቸው። እንዲህ አይነት ሰዎች ዛሊሞች ደግሞ አውቆ ጠፎች በመሆናቸው አላህ ወደ መዳኛው መንገዲ አይማራቸውም። በዛው በጥፋታቸው ይቀራል እንጂ ማለት ነው። ዩሪዱነ ሊዩጥፊኡ ኑረላህ እንዲህ አይነቶቹ ዛሊሞች የአላህን ብርሃን ሊያጠፉ ያስባሉ ይላል። እንግዲህ ሪሳላ የሚባል ነገር ብርሃን ነው ማለት ነው። ለዓለም ባውዛ ማብራት ነው የሚሰጠው አላህ የጃሂሊያን ጨለማ ለማብራት ይሄን አላህ ያመጣውን ዲነል ኢስላም እነሱ በመካድና በማጥላላት ልክ ጽፍ በትንፋሽ ብላ እንደምትጠፋ አይነት ሊያጠፉ ይፈልጋሉና ይሞክራሉ ማለት ነው። والله متم نوره እነሱ ደግሞ በቀንቱ ይደክማሉ እንጂ ብርሃኑን እስከ ዘለቄታው ድረስ እንዲቀጥል ያደርገዋል፣ ያሟላዋል። እነሱ ስለጠሉና ስለተቃወሙት እስልምና ይጠፋም ማለት ነው። ወለው ከሪሀል ካፊሩን እነዚህ አይነቱ ከሃዲዎች ቢጠሉም እንኳ እስልምና ለመሟላትና መስተካከል እኔ ግን ዓላማዬን ግብዬ ከማድረስ ወደኋላ አልልም በላቸው ነው የሚለው። እና ካፊር እንግዲህ ሁል ጊዜ ምስልምና ለመዋጋት ወደ ኋላ አይልም፣ ግን ሙከራው ከንቱ ነው የሚሆነው ነው የሚለው አላህ Subhanahu Wa Ta'ala። ፀሐይ ለምሳሌ መሀል ሰማይ ላይ ሆና በምታበራበት ጊዜ ፀሐይን የማይወድ ሰው እሷን ለማጥፋት ፈልጎ ወደ ላይ አንጋጦ አፉን ከፍቶ እፍ እያለ በትንፋሽ ያጠፋ ቢሞክር እሱ ደግሞ ያው ደግሞ ይወድቃል እንጂ አዋ ምንም ንትሆን አትችልም ቁርአንም እንደዛው ነው። ኢስላምም እንደዛው ነው። ጸሎቶቹ ያጠፉት ለየት ተቀን ቢጨረጨሩና ቢጥሩ ደግሞ ይወርቃሉ እንጂ በጥፋት ፀሐይን እንደማጥፋት ነው የሚቆጠረውና እስልምናና ያጠፉትም አላህ አለለት ድረስ እንዲቀጥል ያደርገዋል በማለት ዋስተና ሰጠው። እና ኢንና ነሕኑ ነዘልናዝ ዚክረ ወኢንና ለሁ ለሓፊዙን እንዳለው ማለት ነው። ወለህ አርሰለ ረሱለ ሙሐመደን ቢልሁዳ ወዲንልሀቅ እና ይሄ አላህ ልዋሒድ ማለት ሙሐመድን ነብዩን የላከው እሱ ነው። ትክክለኛና ግልጽ የሆነውን መንገድ አስይዞ የላከው እርሱ ነው። ወዲኒል ሐቂ የማያሻማና ትክክለኛ የሆነውን እርግጠኛ ዲንም የሰጠው አላህ እንጂ ሌላ ማንም አይደለም። ዲን ይረው አለዲኒ ኩሊሂ ደግሞ የሰጠው በዚህ ምድር ላይ አሉ ከሚባሉት ሃይማኖቶች ሁሉ የበላይነትን ሊያቀዳቸው እንጂ እንዲሁ ዝም ብሎ ለቀልድ አይደለም። እስልምና ከመጣ በኋላ እንደ እስልምና የሚያረካና ግልጽ የሆነ የተሟላ የሆነ ተወዳዳሪ ሌላ ሃይማኖት ሊኖር አይችልም። የበላይነትን ይዞ ነው የመጣው ማለት ነው። ወለው ከሪሃል ሙሽሪኩ እና ሙሽሪኮች ይህንን ቢጠሉ እስልምና የበላይ ሆኖ በዓለም አንደኛ እነቱን ማገኘቱን እንኳ ቢጠሉና ቢያለቅሱም አላህ ስብሓን ወተዓላ ይህንን እድል ወስኖለታል። እስልምና ሁልጊዜም የበላይነት ይዞ ይኖራል ነው የሚለው። ያ አዩሃ አለዚነ አመኑ፣ አሁንም እናንተ በአላህ ጌትነትና በመቅቱ ብቸኝነት ያመናችሁ ወገኖች፣ ወይ አላአዱልኩም አላ ትጃረትን ቱንጂኩም ሚን አዛብን አሊይም፣ አሳማሚ ከሆነው ቅጣት ነፃ የምታወጣችሁን ታላቅ ንግድ አልጠቁማችሁም ወይስ አላመላከታችሁምን በላቸው ይል እና እንግዲህ ከጀሃነም ነጻ የምታወጣና የዘላለም ዲልን የምታቀዳጅ ሆነች ጥሩ ትርፍ ትርክ ያለባትን ንግግር ልጠቁማችሁ ባላቸው ይለው እና ይሄን ያለበት እንግዲህ ቀደም ሲል መግቢያው ላይ እንደተጠቀሰው አላህ Subhanahu Wa Ta'ala ወደስ የሚያቀርብ መልካም ስራ ቢነግረንና ብንሰራ ኑሮ እያሉ ይመኙ ነበረ ነው። ወዲና አላህ Subhanahu Wa Ta'ala ደለና ዩሕቡሃ ወዩቀሪቡና ኢለይ ሲሉ ነበር። ይህንም አካላችሁ እኔ ጌታችሁ ተጃሃነም ነፃ የሚያወጣችሁና ለዘላለም ዲል የሚያበቃችሁን መልካሙን ትጃራ ንግዱን እኔ እነግራችኋለሁኝ አትራፊ ንግድ በላቸው። እሱም እንዲንነው ቱዕምኑ ነቢላሂ መጀመሪያ በማያጠራጥርና በማያላውል መልኩ በአላህና በመብቱ ከልብ ማመን ይኖርባቸዋል ማለት ነው። ቢሉን ሸኪም ወላራይ ወረሱልይ እንዲሁም በመልእክተኛው በሙሐመድ ዓለይህ ሰላት ወሰላም ከልባችሁ አረጋግጣችሁ ማመን ነው፣ የመጀመሪያው የነጃቱ መንገድ ማለት ነው። ከዚያ አስቀጥሎ ወቱጃሂዱ ነፊ ሰቢሊላህ በአላህ መንገድ ልትታገሉ ነው ደግሞ ቢአምዋሊኩም በገንዘቦቻችሁና ወአንፉሲኩም በነፍሶቻችሁም ጭምር ያ የአላህ እንዲም ከላይ ለማድረግና በቅልን ለመደምሰት ሰለቸን ደከመን ሳትሉ ጉልበታችሁንም ንብረታችሁንም ሕይወታችሁንም አሰልፋችሁ በእኔ መንገድ መታገል ነው። ጦሪቀን ነጃትና ቲጃረተን ለን ተቡር የሚያስገኝላችሁ በላቸው ይላል። ዛሊኩም ኸይሩን ለኩም ይህ ነው ለናንተ ከሁሉም ነገር የሚመረጠውና የሚበልጠው። ኢን ኩንቱም ተዕለሙን የምታውቁ ከሆናችሁ ይህ ነው ቁም ነገሩ ብለህ ንገራቸው ይላል። እና እኔ የተመኙትን ነገር ነገራቸውና፣ እንግዲህ ያው ሜዳውም ፈረሱም እንደሚባለው እስቲ ሞክሩ አላህ የሚወደው መልካም ስራ ቢነግረን እያላችሁ ተመኝታችኋል። እኔ የምወደው ኢማንም ሳዲቅና ጀሃድ አንፋኤቅ ነውና እነዚህን ነገሮች በሚገባ ተወጡና ተቃረቡ ባላቸው ይላል። ይህን ካደረጋችሁ ትክክለኛ ኢማን ተተቀበላችሁና ጀሃድ በገንዘብም በነፍስም ካደረጋችሁ የግፊር ለኩም ዝኑበኩም ከአሁን ቀደም ያሳለፋችሁትን ጥፋትና ወንጀላችሁን በሙሉ ይምርላችኋል። ምልክልኩም ጀናቲን ተጅሪ ሚን ተሕቲሃል አንሃር ከስሮቿ የተለያዩ ጅረቶች የሚፈሱባት የሆነች አትክልታማ የደስታና የፍስሐ አገርም ጀነትን ያስገባቸዋል። ወመሳኪና ጠይበተን እጅግ ውብና በርቅዬ የሆኑ የጀነት ተብርና ተወርቅ የተሰሩ ግንቦችና ህንፃዎችም ያድላቸዋል። ፊጀናት አዲንም በዘላለሚቱ ጀነት እንደዚህ እንደ ዱንያ ህይወት የተወሰኑ አመታቶች ተጠቅሞ የሚያልቅ የሚደቅ የሚወገድ ሳይሆን ዘላቂ ከሆነው ጀነት ውስጥ ነው። ይህን ሁሉ ድርጅትን የሚሰጣችሁ ባላቸው ዛሊከል ፈውዙል ዐዚም። እና አሁን እነዚህ የተጠቀሱት ውጤቶች ከእድሉ ሁሉ የበለጡ ብርቅዬ የሆኑ እድሎች ናቸው። እድል ብሎ ዝም ይሄ ነው፣ ጀናት ጠይባ መሳኪነ ጠይባ ፊ ጀናቲ ዐድን። ይህን ማገኘት ማለት እንግዲህ ማንም እድል የማይወዳደረው የእድሎች ሁሉ ቁንጮና ዳርቻ ነውና ይሄ ነው ብለህ ንገራቸው ይላል። ይህ ብቻም አይደለም፣ ወኡኽራ ቱሒቡነሃ ነስሩን ሚነ ላህ አሁን የተነገረው በዘለቄታ በአከራ የምታገኙት ውጤት ነው፣ በኢማንና በጀሃድ ከዛ ወዲህም ደግሞ ሌላ እናንተ የምታፈቅሯትና የምትጓጉላት ነገር አለች ተጨማሪ፣ ይላል። እሱ ምንድን ነው? ነስሩ ሚን አላህ በኢማናችሁ ላይ ተመርኩዛችሁ ጀሃድ ባደረጋችሁ ቁጥር የአላህ ዲል ይመጣላችኋል። በዙ በዱንያው ደግሞ ዲል ትቀዳጃላችሁ ማለት ነው። ወፈትሁን ቀሪብ ቅርብ የሆነ ደግሞ የሀገር መክፈትን ታገኛላችሁ። ዛሬ የሚያጠቋችሁን እና የበላይነት የሚያሳያችሁን ጥላቶቻችሁን ሁሉ አንበርክካችሁ ትቆጣጠሯቸዋላችሁ፣ የበላይነትን ታገኛላችሁ። በላቸው ወበሽር ልሙእሚኒን እና እነዚህም በዘለቄታም ሆነ በዕለት የተነገሩትን ተስፋ ቃሎች አላህ ስብሓን ወተዓላ ለወዳጆቹ ለአማኞች የሚያረጋግጥላቸው መሆኑን አብትርልኛ ሙሐመድ ይላቸዋል ማለት ነው። ያ አዩሃ ለዚነ አመኑ አሁንም እናንተ በአላህ በጌታችሁ እና በብቸኝነቱ በመብቱ እንዲሁም በሪሳላው እና በኩቱቡ ያመናችሁ ወገኖች፣ ወይ ኩኑ አንሳረላህ በአላህና በፍቃድ እስካመናችሁ ድረስ እንዲሁ በቃል ብቻ ምንናል ብላችሁ መወሰድ አይበቃም። እንግዲያውሳ የአላህ ፍቃድ ተባባሪና ረዳቶች ሁኑ። የአላህ እንዲም የበላይ ለማድረግ ተሰለፉ በተግባር ግን የአማኝነታችሁን ግለጡ በላቸው ማለት ነው። አንሳር ዲንላ እንደ ማለት ነው። ከማ ቃለ ዒሳ ብኑ መርያም ልልሐዋርይነ መን አንሷር ኢላላህ እስራኤሎቹ በነብዩላ የዒሳ ጊዜ የነበሩት ሀዋሪ የሚባሉት ሰዎች የአላህ እድ ፍቃድ ተባባሪዎች እንደሆኑ ሁሉ ነቢዩላህ ዒሳ ማን ነው ከእኔ ጋር አቁሞ የአላህን ፍቃድ የሚያራምደውና የሚተባበረው ብለው በተጣሩና በጋበዟቸው ጊዜ እኛ አለንህ ብለው ድጋፍ እንደሰጧቸው ሐዋርዮቹ ለዒሳ፣ እናንተም ደግሞ አሁን በተረኛው በነቢዩ መሐመድ ተስጎን ቁማችሁ አላህ እንዲን ለማጠናከር ተነሱ በላቸው ነው የሚለው ከለማአሐ ሰዒሳ ምንሁምልኩፍር ቃለ መን አንሷሪ ኢለላህ ቃለል ሐዋሪዩነ ነሕኑ አንሷሩላህ ይላል በሌላ ቦታ። እንግዲህ አብዛኛዎቹ እስራኤላውያን አንቀበልህም ብለው ነብዩላህ ዒሳን ሲያምፁባቸው የመጨረሻ እድላቸውን ለመሞከር እንግዲህ ይህ ሁላችሁም አቋም ነው ከእናንተ መካከል በቃኔ ጋር ሆኖ ሀቅን የሚደግፍ አይኖርም ሲሉ ጊዜ አስራ ሁለት የሚሆኑ ግለሰቦች ተነሱና ሐዋርያት የሚባሉት እኛ አለን ከአንተ ጋር እንቆምልሃለን ብለው ድጋፍ ሰጧቸው። በዛ በቃውጥ ሰዓት ማለት ነው። እና ከዛች ሰዓት ጀምረው እንግዲህ ተባባሪ በመሆን የዲናቸው እንዲቋቋም አድርገዋል። አሁንም እናንተ ደግሞ ተረኛው መሐመድ ዓለይሂ ሰላቱ ወሰላም ሲመጡላችሁ እንደነዛ እንደ ሐዋርያት ሁናችሁ ከብዙ መካከል ይሉንታና ፍርሃት ሳይኖርባችሁ እኛ የአላህን ዲን እንደግፋለን ማለት ፈለግባችኋለን። ቃለል ሐዋሪዩነ ነሕኑ አንሷሩላህ። በዛ ወቅት ነብዩ ዐለይሂ ሰላም ማነው የእኔ ተባባሪ የአላህን ዲን የሚደግፍ ሲሉ እኛ የአላህ ዲንና ፍቃዱ ደጋፊዎች ነን ብለው ተነሱ። ከአመነ ጣኢፈት በኒ እስራኤል ከዛ ወቅት ጀምሮ እንግዲህ አማኝና ከሃዲ ሁኖ በመከፈሉ ከእስራኤል የተወሰነው ክፍል አመነ፣ በነዚህ በሐዋርያት የሚመራው ማለት ነው ወከፍረ ጣይፋ ሌላው ደግሞ አብዛሃኛው ክፍል ካደ በዛው በአመጹ እና በክደቱ ቀጠለና ተነከረ ማለት ነው። ፈአየድን ለዚነ አመኑ እነዚን ያመኑትን ክፍሎ ቁጥራቸው ጥቂት ከመሆናቸው ጋር አጠናከርናቸው አለ። አድዊም በጥላታቸው ላይ የበላይነት ሰጠናቸውና አስበሑ ዛሂሪን፣ በመጨረሻም አሸናፊዎች የሆኑ በላቸው ይል እንግዲህ አለአንድ ሐቅ በሚመጣ ጊዜ ያንን ሐቅ ጨርሶ የሚቀበለው ከጠፋ እንግዲህ ባዶውን ብቻውን መቼም ሊቆም አይችልም ማለት ነው። ግን የተወሰኑ ቆራጥ ባለቤቶች አግኝተው ግናት ከሆኑና እኛ ከሱ ጋር እንቆማለን ካሉ የአህልል ባጢል መብዛት አይጎዳም። የአህልል ባጢል የፈለገውን ያህል ቢበዛም ጥቂቶቹ አህልል ሐቅ በሂድየት የሚያሸንፉ መሆኑን በዚህ ታሪክ እንግዲህ አረጋግጠናል። እና አሁንም የሚደገመው ይሄ ነው። እናንተ አብዛሀኛው አልተቀበለምና እንቀበልም አትበሉ። እነዛ ሐዋርያቱም አስራ ሁለት ሰዎች ናቸው። መስራንያን ያቋቋሙት መጀመሪያ ማለት ነው። አሁንም እዚህ ያላችሁ ሙዕሚኖች እንደዛው በቆራጥነት እኛ ያአላህ እንድን እናቋቁማለን የፈለገውን ምጽዋት እንቀፍላለን ብላችሁ ከተነሳችሁ በዚህ ባሉት በብዙዎቹ ካፊሮች ላይ የበላይነትን እናቀዳጃቸዋለሁ። ሐዋርያዎቹን የበላይ እንዳደረኳቸው በወቅቱ ብለ ነገራቸው አለ። ሰሀቦችም ይህንኑ ቃል ተቀበሉ ተስማምተው፣ በዛ ባላቸው ደካማ አቅማቸው እና በጥቂት ቁጥራቸው ተነሱ፣ ተንቀሳቀሱ፣ ታገሉ። እንዳለውም አረጋገጠላቸው፣ የበላይነትን አቀዳጃቸው ማለት ነው።